ኪሎ ነው ለምለው፣ ጆርዳን ላላችሁት ነው። የሌላ ሀገር አላውቅም። ከጆርዳን ወደ ኢትዮጵያ ቀጥታ በረራ ከሆነ አንድ ሁለት ባለ 23 23፣ አንዱ ሻንጣ ግን ከ23 ኪሎ በላይ መሆን የለበትም። ሁለት ባለ 23 እና አንድ ደግሞ 7 ኪሎ በጅ የምትይዙት ነው የሚፈቀደው። ግን በሁለት በረራ ከሆነ ከዚህ ወደ ሌላ ሀገር ሄዳችሁ ከሆነ ደግሞ አንድ ባለ 23 እና 7 አንድ ነው የሚቻለው። ሰላም ሰላም ቤተሰብ ጓደኞቼ እንዴት አደራችሁልኝ? እቺ ልጅ ባለፈው ኤርፖርት ላይ ብዙ እቃዎችን ጣልኩኝ እያለች ላይብ ላይ ሆና በጣም ተናዳ ነበረ እያየዋት ነበር። እና አሁን ደግሞ የኢትዮጵያ ከገባች በኋላ ነው መረጃ እየሰጠች ያለችው ማለት ነው። በትራንዚት ነው ሄደችው፣ ከጆርዳን ሳኡዲ፣ ከሳኡዲ ደግሞ ወደ ኢትዮጵያ በሰላም ገብቻለሁ እያለች አየኋት ማለት ነው። ቀጥታ አለ፣ ጓደኞች። እኔ የራሴ ሰዎች አስጠይቅ ያለው ያው ለራሴ ማለት ነው። ቀጥታ ኢትዮጵያ አለ። በትራንዚት ለምንድን ነው ቲኬት የሚቆርጡት? ያው ቅናሽ ስለሆነ ነው እንጂ ማዳሞቹ አውቁ፣ ቀጥታ ከጆርዳን ቀጥታ የለም እያሉ የሚዋሻችሁ ለራሳቸው ጥቅም ብለው ነው። እና እናንተ ደግሞ በጸባይ ጠይቁ፣ ብዙ እቃ አለኝ በቀጥታ ቁረጡልኝ እባክሽ ምናምን ብላችሁ ማዳም በቃ ቢሆን በንትን በፍቅር እንትን በልባት ያው እነሱ መቼም ፍቅር አይገባቸውም። እና ብዙ ልጆች በትራንዚት ቲኬት በትራንዚት ነው የሚሄደው። ብዙ ቃል ምላ አድርግ እያላችሁ ብዙ ልጆች ተጨንቃቸዋል። እንግዲህ ከልጅቷ እንደሰማችሁት በትራንዚት የምትሄዱ ከሆነ ሀያ ሶስት አንድ ሻንጣ እና አንድ ደግሞ አንድ ደግሞ አስር ኪሎ ነው ሰባት ኪሎ ነው አሁን ሰባት ኪሎ ነው እንጂ እና እንደዛ ነው። ምንም ማድረግ አይቻልም። ግን በፍቅር ጠይቁት። እንገላታለሁ፣ አይመቸኝም፣ በእንደዚህ ከርኩኝ ምናምን ብላችሁ እንትን ብትሉ ያው እነሱ እንትን አይሉም፣ ገንዘብ ስለሚወዱ ይህና ልኮ ብዙ ብር አያተርፉበትም። እንደው ክፋት ነው እንጂ ምን አለበት እንደው ማለቴ የእኔ ሰዎች ጠይቀውልኝ ቀጥታ አለ ሁለት መቶ ሁለት መቶ አዎ ዲናር እንደዛ ነው የተባልኩት። እና ይቅርታ ሁለት መቶ ሰማንያ ዲናር ተብሏል ማለት ነው። ምን ለማለት ፈልጌ ነው ቀጥታ አለ፣ ለራሳቸው ጥቅም ብለው በትራንዚት የሚቆርጡት ያው ትንሽ ብር ለማትረፍ ብሎ ነው ቀጥታ አለ። ያው እንደነገርኳችሁ ሰዎችን ጠይቂያቸው እንዳለ ነግረውኛል ማለት ነው ያው ከሆነም ምንም ማድረግ አይቻልም። ግን ሳይቆርጡ በፊት በፍቅር ጠይቁ ማለት ያውቃሉ፣ እንደው ክፋት ነው እንጂ እቃ እንዳላቸው ያውቃሉ። ሻንጣ ምናምን ስትገዙ ያውቃሉ። እስቲ አሁን አንድ ሻንጣ ስንት ነው የሚገዛው? የእውነት በጣም ነው የሚያሳዝነው። ማለት በጣም ይደብራል። እናንተ ስንት ገዛስታችሁ? ያጠራቀማችሁት ገንዘብ እኮ ነው ጥላችሁ የምትሄዱና፣ በጣም ነው የሚያናድደው። ቲኬቱን እንትን ሳይል በፊት ተናገሩ። እንደዚህ ሻንጣ አለኝ፣ ይሄን ያህል ኪሎ አለኝ ብላችሁ ተናገሩ። ዝም አትበሉ ጓደኞቼ ማለት ነው እንግዲህ። ከሆነም ዋና በሰላም መግባታችሁ ነው፣ ምንም ማድረግ አይቻልም። ይቺ ልጅ ባለፈው ብዙ እቃ ጥላ ምናምን ስትበሳጭ ነበረ፣ ኤርፖርት ላይ እያየዋት ነበረ፣ ላይብ ላይ ቁጭ ብላ ምናምን ነገር እና የምር ይደብራል የሆነ ስንት ነገር ገዛ ስታችሁ ያስቀመጣችሁትን ነገር ስጥላችሁ ስትሄዱ በጣም ነው የሚደብሩ። ያ ክፋታቸው ነው እንጂ እኮ ያቃሉ ምን ምን እንደገዛችሁ እያንዳንዱ ነገር ያቃሉ። እና ሌላ ደግሞ ቲኬት ስለ ቲኬት የጠየቃችሁ ልጆች አላችሁ። በተለይ አንድ አመት ሰርታችሁ ከማዳሞቻችሁ ጋር ሳትስማሙ ቀርታችሁ ቲኬት ራሳችሁን ቻሉ ተብላችሁ ራሳችሁ ለመግዛት ቲኬት ስንት ነው ቲኬት ስንት ነው ብዙ ሰዎችን ጠይቄያለሁ። እንደዚህ በቢሮ ደረጃ የሚሰሩትም ማለት ነው። እንደዚህ በቢሮ ምንድን ነው፣ እንደየቢሮ ይለያያል። አንድ አንድ ልጆች እንደዚህ እኮ ጓደኛ በዚህ ያህል በእንደዚህ ዲናር ሄዳለች፣ ይሄ ደግሞ ለምን እንደዚህ ጨመረ የምትሉ ልጆች ስላላችሁ ማለት ነው። እንደየቢሮ ይለያያል። የመጣችሁበት ኮድ ምናምን የአውሮፕላን እንትን እንደየእንትኑ ኮድ አለው አሉ፣ እና ዲስካውንት ይደረጋል አሉ አንዳንዴ ይጨምራል፣ አንዳንዴ ደግሞ ይቀንሳል። አሁን ሁለት መቶ ሀምሳ ነበረ በቅርቡ ማለት ነው። አሁን ደግሞ ሁለት መቶ ሰማንያ ገብቷል። እና ይጨምራል በየሳምንቱ በየወሩ ይቀንስ ማለት ይጨምራል፣ ቲኬት ማለት ነው። አንደኛ ደግሞ እንደ የቢራችሁ ይለያያል። ምክንያቱም ብዙ ሰራተኛ ምናምን ስለሚያስመጡ ስለሚሄዱ ለእነሱ ዲስካውንት ይደረግላቸዋል ማለት ነው እና ምን ለማለት ፈልጌ ነው፣ አው ልዩነት አለው። ምክንያቱም አንዳንዴ ይጨምራል፣ አንዳንድ ደግሞ ይቀንሳል። በራሳችሁ ለመግዛት ያሰባችሁ ልጆች፣ ያው በብዛት ኮንትራታችሁ ሳትጨርሱ የምትሄዱ ልጆች፣ ያው ቲኬት ከራሳችሁ ነው፣ እነሱ አይገዙም። አይደለም ኮንትራታችሁ ሳትጨርሱ ጨርሳችሁ ራሱ በስንት መከራ ነው፣ እንደዚህ አንዴ በትራንዚት ምናምን እያሉ እየተነጫነጩ ነው እንትን የምሉት ነው። በጣም አስቸጋሪ ነው። ብቻ ቲኬት ዋጋ ይሄንን ይመስላል። እንደየ ቢሮ ይለያያል። የእናንተን ቢሮ ጠይቁት፣ የመጣችሁበት ቢሮ ማለት ነው። ያ ማዳሞቹም ቲኬት እንትን ስሉ እነሱን ጠይቀው ነው እና ያው አንዳንዴም ይቀንሳል፣ አንዳንዴም ይጨምራል። እንደየ ሁኔታው ነው። ያው ቀደም ብሎ ቢገዙላቸው ለእነሱም ጥሩ ነው ይቀንሳል። እንደዛ ከሶስት ሳምንት ከአራት ሳምንት በፊት ቀደም ብሎ ቲኬት ከገዙ ያው ለእነሱም ጥሩ ነው። እንደዛ ብላችሁ ተናገሩ ማለት ነው። እንደዛ አድርጎ እንግዲህ፣ ምንም ማድረግ አይቻልም። በራሳችሁ የምትገዙ ልጆች እንግዲህ ፈጣሪ እርዳችሁ። ከቻላችሁ ታገሱና ኮንትራታችሁን ጨርሱ። ካልቻላችሁ ደግሞ ፈጣሪ እርዳችሁ። ሰው ልጅ ያው ከአቅሙ በላይ ከሆነ ምንም ማድረግ አይቻልም። በጣም አስቸጋሪ ነው። ያው ብዙ ልጆች በራሳችሁ ቲኬት ገዝታችሁ ለመግባት ብዙ ልጆች ስለጠየቃችሁኝ ኖ ቲኬት ስንት ነው? አንድ ቢሮ ይጨምራል፣ አንድ ቢሮ ለምንድን ነው የሚቀንሰው ብላችሁ የጠየቃችሁኝ፣ እንደየ ቢሮ ይለያያል። በብዛት ሰራተኛ የሚያስመጣ ቢሮ ከሆነ ለሱ ዲስካውንት ይደረግለታል ማለት ነው፣ ቅናሽ ማለት ነው። አንዳንድ ደግሞ በጣም ይጨምራል። እና እንደዚህ ነው እህቶቼ። በቅርቡ የምትገቡ ደግሞ በሰላም ግቡ፣ አይዟችሁ። በእንደዚህ ደግሞ ቀድማችሁ ካወቃችሁ በትራንዚት ነው የምትሄዱት ከተባላችሁ ከአትግዙ በቃ። ምንም ቢቀር ምንም ችግር የለም። ገንዘባችሁን ይዛችሁ ግቡ። ቢያንስ አንድ ሻንጣን ስንት ነው የሚገዛው? አስራ ስምንት ዲናር ነው። በኢትዮጵያ ደግሞ አባዙት፣ ወደ አምስት ሺህ ምናምን ነው እና በጣም በጣም ነው የሚያናድደው። ለአንድ ሻንጣ የምታወጡት ገንዘብ ቀላል አይደለም። እሱ ብቻ አይደለም ውስጡ ብዙ ይቃል የገዛዛችሁት ምናምን ነገር እንደዚህ በትራንዚት ነው የምትሄዱት ተብላችሁ ጥላችሁ ስትሄዱ በጣም ነው የሚያቃጥለው። እና ለማንኛውም አይዟችሁ። በእርግጥ ገንዘብ ነው ያናድዳል ከሆነ ምንም ማድረግ አይቻልም። እና ቀድማችሁ እራሳችሁ ዝግጁ አድርጉ ከሴቱ እየዋጋም ደግሞ ከማዳምም ጋር በጥሩ እንትን በጸባይ ማለት ነው። አይመቸኝም፣ እባክሽን። በእንደዚህ በቀጥታ አውቃችሁ እንደው እኔ ብር ጨምራለሁ ምናምን በሉት ማለት ነው። እኔ ብር ጨምራለሁ፣ በቀጥታ ነው የሚፈልገው። በትራንዚት አይመቸኝም ምናምን፣ ሻንጣ አለኝ፣ ይሄናል ኪሎ አለኝ ብላችሁ ተናገሩ። ቲኬቱን ከመግዛት ማዳማችሁ ከመግዛቷ ከመግዛቷ በፊት ማለት ነው። አስቀድማችሁ ተናገሩ አንዳንዶቹ ዝም ነው የምትሉት ቲኬት ከተገዛ በኋላ ምንም ሳታውቁ አገር ሰላም ነው ብላችሁ ቆጥታችሁን ሰብስባችሁ ስትሄዱ በቃ ጥላችሁ ነው የምትሄዱና በጣም ነው የሚያናድዳው እንደዛ አድርጉ ሁሉንም ነገር አስቀድሞ መናገሩ መልካም ነው በትራንዚት ነው ወይስ በቀጥታ ያው እነሱ ራሱ ይናገራሉ ግን ያላችሁትን ኪሎ ይሄን ያህል ኪሎ አለኝ ብላችሁ ተናገሩ ዝም አትበሉ ያው እነሱ ሆን ብሎ አውቆ ነው እንጂ እኮ ስትገዛዙ ምናምን እያንዳንዱን ነገር ያውቃሉ። ያ አሉ። ግን እናንተ መጀመሪያ ለማወቅ ገንዘባችሁን ከማውጣታችሁ በፊት ተናገሩ፣ አስቀድማችሁ ማለት ነው። እህቶቼ አዳዲስ የሆናችሁ ደግሞ ሳብስክራይብ አድርጉ፣ ላይክ ሼርም አድርጉ። ለጓደኞቻችሁ ይጠቅማል ብላችሁ ካሰባችሁ ማለት ነው። ያው ስለ ሻንጣ ስለ ኪሎ ብዙ ጊዜ ሰርቻለሁ፣ ግን እኔ በጣም ነው የሚከታተለው፣ ምክንያቱም ለራሴም በቅርቡ እኔም ወደ ሀገሬ ስለምገባ ማለት ነው፣ ለራሴም ስለሚጠቅመኝ በጣም ነው የሚከታተለው። ይቺ ልጅ አገር ቤት ገብታ እንትን መረጃ እስከትሰጥ ድረስ በጣም ነበረ እንትን ያጨነቀኝ ማለት ነው። ምክንያቱም በትራንዚት ስለሄደች ማወቅም ፈለግኩኝ። እኔ ያው ቀድሜ እነሱን ሰዎችም ጠይቄ ነበር፣ እና ቀጥታ እንዳለ ነግሮኛል። ያው እነሱ ያው ለራሳቸው ቅናሽ ስለሆነ ቅናሽ ስለሚደረግ በትራንዚት ሲሆን ስለሚቀንስላቸው ነው እንጂ ቀጥታ አለ። ከጆርዳን ኢትዮጵያ ቀጥታ አለ። ጓደኞቼ ሁላችሁም በያላችሁበት ሰላማችሁ ብዙ ዝት ይበልልኝ። ወዳችኋለው። መልካም ጊዜ መልካም ቆይታ። ቻው